ምሉጎ ዘመነ ካሴ ይባላል እኮ ነው ግራ ሰላም ጤንን የስጥልን የሰዓቱን ሰበር መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችንና አስቀድም እጅግ አሳዛኝ ዜናም በአማራ ክልል ጠቅላላ ሐኪም ላይ ግድያ ተፈጸመም። የአማራ ፋኖ በጎጃም ሰብሳቢ አርበኛ ዘመነ ካሴን መግደሉን መንግስት አስታወቀም። ዘመነ ካሴ ረዘም ላለ ጊዜ ከሚዲያ መጥፋቱ እና ባለመታየቱ ምክንያት እርምጃ ሳይወሰድበት እንዳልቀረ የፋኖ ደጋፊዎች ጭምር ሲናገሩ ነበረም። አሁን የወጣው ቪዲዮ ለእነዚህ ጥያቄዎች መልስ ሆኗል። በአማራ ክልል በኢትዮጵያ መከላከያ ሰራዊትና በፋኖ ታጣቂዎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። መንግስት የተለያዩ የፋኖ አመራሮችን መግደሉን አስታውቋል። በቅርቡ መከላከያ መንበሩ ጌታዬ የተባለ የአማራ ፋኖ በጎጃም የክፍለ ጦር አዛዥን መግደሉን በሰበር ዜና ማስታወቁ ይታወሳል። አሁን ደግሞ የጎጃም ፋኖ መሪውን መግደሉን አስታውቋል። በተለይ ዘመነ ካሴ ተገሏል በሚል ውዝግብ እንዲነሳ የበለጠ ምክንያት የሆነው የዘመነ ካሴ የመጨረሻ መልእክት በሚል ከዚህ ቀ ቀደም ተሰራጭቶ የነበረን ቪዲዮ በድጋሚ መሰራጨቱ ነበረም። ራሴ ለዓላማ የታማኝ ነኝ፣ በሕዝብ የታማኝ ነኝ። የያዝኩት መንገድ የእውነት መንገድ ነው ወይ? ቢያንስ ቢያንስ ትንሽ ፈጣሪን የፈረው ነው ወይ? የሚለው ነው። የጎንደር ከተማ አስተዳደር ሰርገው የገቡ የፋኖ አባላትን መያዙን አስታወቀም። ጥቃት ለመፈጸም ሲንቀሳቀሱ ነበረ ብሏል ከተማ አስተዳደሩም። የአማራ ክልል መንግስት ለፋኖ በሰላም ግጭቱን እንቋጨው ስልጥሬ አቀረበም። የትግራይ ክልል ፕሬዝዳንት ጀነራል ታደሰ ወረደ የፕሪቶሪያ ስምምነት በአስቸኳይ ይከበር ብለዋል። ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው መንግስት የፕሪቶሪያን ስምምነት እየጣሴ ነው ብለዋል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆየውም። በአማራ ክልል ሰሜን ሸዋ ዞን ምራቤቴ ወረዳ በእናት ሆስፒታል ጠቅላላ ሕክምና ሐክሙ በተተኮሰበት ጥይት መገደሉን የቅርብ ሰዎች ገለጹ። ዶክተር ገብረ ሚካኤል ወልደ መላክ ተገደለ የተባለው ቤተሰቦቹ ለመጠየቅ በመኪና እየተጓዘ ምራቤቴ አካባቢ መሆኑን ገልጸዋል። ቃላቸውን የሰጡን የሟች ጓደኛ ቤተሰብ ለመጠየቅ እየሄደ ባለበት ነው። በጤት መጥቶ የተገደለው ትላንት ጠዋት ሶስት ሰዓት ነው የተገደለው ሲሉ ተናግረዋል። ሌሎች የቅርብ ሰዎቹ በበኩላቸው እናት ሆስፒታል ነበር ተቀጥሮ የሚሰራው። መንገድ ላይ መኪና ውስጥ ሆኖ ነው የተተኮሰበት። ሰው ሲደርስ ሞቶ ተገኘ ብለዋል። የሙያ አጋሮቹም ሕይወት የሚያድን ሐክም ለዚያውም በጤት እንዴት ሕይወቱ ባጭር እንዲቀጭ ይፈረድበታል? እኛም ከፍተኛ ስጋት አለብን ሲሉ ሐዘንና ስጋታቸውን ገልጸዋል። የገዳዮቹ ማንነት እስካሁን አልታወቀም። የቀብር ሥነ ሥርዓቱ የሚፈጸመው ዛሬ እንደሆነ ተመላክተዋል። ዶክተር ገብረ ሚካኤል በ2015 ዓመተ ምሕረት በወልቅጣ ዩኒቨርሲቲ ዩኒቨርስቲ የተመረቀና ገና ወጣት ሐክም ነበረም። በሌላ በኩል በትግራይ ክልል ከቀያቸው ተፈናቅለው በከፋ ኑሮ ውስጥ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ጉዳይ የግዛዊ አስተዳደር ዋነኛ ተልእኮ ነው ሲሉ የክልሉ ግዛዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም አስታወቁም። ፕሬዝዳንቱ ይህንን ያስታወቁት የአፍሪካ ህብረት የፕሪቶሪያ የሰላም ስምምነት መከታተል ማረጋገጥና ማክበር ተልእኮ ከፍተኛ ኃላፊ ሆነው የተመደቡት ሜጀር ጀኔራል ሳማድ አክሶ ዴ ትላንት ሚያዚያ 16 ቀን 2017 ዓ.ም በጽሕፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንቱ አክለውም ተፈናቃዮች ለመመለስ የትግራይን ሰራዊት ወደ ህብረተሰቡ የመቀላቀልና መልሶ የማቋቋም በአጠቃላይ በፕሪቶሪያ ስምምነት አፈጻጸም ዙሪያ ከፌዴራል መንግስት ጋር በመቀራረብ እንደሚሰራ ገልጸዋል። በአንዳንድ አካላት ጦርነት ሊነሳ ይችላል የሚሉ ስጋቶች እንደሚነሱ የጠቆሙት ፕሬዝዳንቱም በምንም ምክንያት ትግራይ ወደ ዳግም ጦርነት የሚትገባበት መንገድ እንደማይኖር መግለጻቸውን የአስተዳደሩ ፕሬዝዳንት ጽህፈት ቤት መረጃ ያሳያል። ትግራይ የትኛውንም አካል ደግፋ የምትቆምበት ምክንያት የለም፣ ያሉት ፕሬዝዳንት ጀነራል ታደሰ ወረደም ከዚህ በኋላ ትግራይ በዳግም ግንባታ ስራዎች እንጂ ወደ ጦርነት እንዳትገባ በከፍተኛ ቁርጠኝነት እንደሚሰራም ገልጸዋል። ዓለም አቀፉ ማህበረሰብ፣ በተለይም ደግሞም የአፍሪካ ሕብረትም ሆነ የፕሪቶሪያ ስምምነት ባለድርሻ አካላት ስምምነቱ ሙሉ በሙሉ እንዲፈጸም ጥሪ ያቀረቡት ፕሬዝዳንት ታደሰም ከአፍሪካ ሕብረት የፕሪቶሪያ ስምምነት መከታተል ማረጋገጥና ማክበር ተለይኮ ኮሚቴ በጋራ በቅንጅት ለመስራት ያላቸውን ዝግጁነት ዳግም ማረጋገጣቸውን መረጃው አመላክቷል። ሜጀር ጀነራል ሳማድ ኦክሶዴ በበኩላቸውም በበኩላቸው በፕሪቶሪያ ስምምነት አፈጻጸም ተፈናቂዎችን መመለስ በሚቻልበት ሁኔታ፣ እንዲሁም በዲዲአር አፈጻጸም ሂደት ለመወያየት መምጣታቸውን በመጠቆም ለፕሪቶሪያ ስምምነት የተሟላ ትግበራ የሚቻላቸውን ሁሉም እንደሚሰሩ መግለጻቸውን የጽህፈት ቤቱ መረጃም ያሳያል። በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልእኮ ኮሚቴ ኃላፊ ሆነው የተሾሙት ሜጀር ጀነራል ሳማድ አላዴ ሚያዝያ 6 ቀን 2017 ዓ.ም ምት ከህዝባዊ ወያኔ ሐርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር መምከራቸውን መዘገባችን ይታወሳል። ሊቀ መንበሩ ደብረ ጽዮን ገብረ ሚካኤል የፕሪቶሪያ የሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት ፓናል ውይይት ሊያደርግ ይገባል ሲሉ በውይይታቸው ወቅት መግለጻቸው በዘገባው ተካቷል። በፕሪቶሪያ ስምምነት መሰረት ከመከላከያ ሰራዊት ውጪ ያሉ ታጣቂዎች ከትግራይ ግዛት እስካሁን አለመውጣታቸውን የተሰደዱናም የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸውን እንዲሁም የትግራይ ለዓላይ መሬቶች በወራሪዎች ቁጥጥር ስር ይገኛሉ ሲሉ ደብረጽዮን ገብረ ሚካኤል ለተሻሚው መናገራቸውንም ፓርቲው ባጋራው መረጃ ዋቢ በማድረግ በመረጃው ተካቷል። የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው፣ የትግራይን ህዝብ እየገፋ ነው ሲል ህዝባዊ ወያኔ ሓርነት ትግራይ ህወሃት ለአምስት ቀናት ሲያካሄደው የነበረውን የማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ ሚያዚያ አራት ቀን ሁለት ሺ አስራ ሰባት ዓመተ ምህረት ባወጣው መግለጫ ማስታወቁን የተመለከተ ዘገባ ማቅረባችን ይታወሳል። በሌላ በኩል በመምህራን ላይ በደልና ግፍ እያደረሰ ባለው ጽንፈኛ ቡድን ላይ እርምጃ እየተወሰደ ነው ሲል የአማራ ክልል ሰላምና ጸጥታ ቢሮ አስታወቀም። በዜጎች ላይ እገታና ግድያ በመፈጸምና የትምህርት ሂደትን በማወክ በመምህራን ላይ በደልና ግፍ እያደረሰ ባለው ጽንፈኛ ቡድን ላይ የተጠናከረ እርምጃ የተወሰደ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ኢሸተ የሱፍ ገልጸዋል። በአማራ ክልል ያለውን አጠቃላይ የጸጥታ ሁኔታናም በጽንፈኛው ቡድን ላይ የተወሰደ ያለውን ሕግ የማስከበር እርምጃን በተመለከተ የክልሉ ሰላምና ጸጥታ ዘርፍ ኃላፊ ኢሸተ የሱፍ ተናግረዋል። ሀገር የማፍረስ ዓላማ ይዞ የተነሳው ጽንፈኛ ቡድን በተለያዩ አካባቢዎች በመንቀሳቀስ በሰዎች ላይ ግድያ፣ ዘረፋና ውድመት ማስከተሉን አንስተዋል። ከዚህ ተግባር በመታቀብ ሰላማዊ አማራጭን በመከተል የጥፋት መንገዱን እንዲተው በመንግስት ተደጋጋሚ ጥሪ መቅረቡንም አሁንም የሰላም እጁን እንዳላጠፈ ገልጸዋል። በዚህም በርካታ ታጣቂዎች የጽንፈኛ ቡድኑን እኩይ አላማ በቅጡ በመረዳትና የመንግስትን የሰላም ጥሪ በመቀበል ወደ ሰላማዊ ህይወት መመለስ መቻላቸው ይታወቃል ብለዋል። ከዚህ ውጪ በጥፋት መንገድ በመቀጠል በግድያ ዘረፋና የእገታ ተግባር ላይ በሚገኘው ጽንፈኛ ቡድን ላይ የተቀናጀ የተጠናከረ ህግ የማስከበር እርምጃ እየተወሰደ ነው ብለዋል። ዶክተር ኢሸተ በማብራሪያቸው ጽንፈኛ ቡድኑ በክልሉ የተለያዩ አካባቢዎች በመንቀሳቀስ መንገድ በመዝጋት የመዳብሪያ አቅርቦትና ሌሎችም የማህበራዊ አገልግሎቶችን ከማስተጓገል ባለፈ አርሶ አደሮች እንዳይሰሩ እናም ምርታቸውንም ለገበያ እንዳያቀርቡ ማድረጉን ተናግረዋል። የሃይማኖት አባቶችንና የሀገር ሽማግሌዎችን ጭምር በመግደልና በማገት ግፍ ሲፈጽም መቆየቱንም አስታውሰዋል። በተለይም በትምህርት ቤቶች ላይ ቦምብ በመጣል መምህራንን በማሰርና በመግደል እንዲሁም ልጆች ወደ ትምህርት ቤት እንዳይሄዱ በመከልከል ጸረ ሕዝብ መሆኑን በተግባር አሳይቷል ብለዋል። በመሆኑም በዚህ የሀገርና የሕዝብ ጸር በሆነው ጽንፈኛ ስብስብ ላይ በጥብቅ ክትትል የማያዳግም እርምጃ እየተወሰደበት መሆኑን ገልጸዋል። በዚህም እየተበታተነ በተገኘው አጋጣሚ ሁሉ ሰዎችን ለመዝረፍ ለማገት እየሞከረ መሆኑን ጠቅሰው በህዝቡ ትብብር ጠቆማ የጸጥታ ኃይሉ ተከታትለው እርምጃ እየወሰደበት ይገኛል ብለዋል። በዚህም በብዙ አካባቢዎች ሰላም እየተፈጠረ የመዳብሪያናም ሌሎች የግብርና ግብዓቶች ለአርሶ አደሮች እየቀረቡ መሆኑን ገልጸዋል። አሁን ላይ እየተወሰደበት ባለው እርምጃ ከመበታተን ባለፈ እርስ በርሱ ተከፋፍለው እየተጋደለ ይገኛልም ብለዋል። በህግ የማስከበር እርምጃው እየተበታተነ ያለው ጽንፈኛ ቡድን በተገኘው አጋጣሚ ዘረፋና እገታ እየፈጸመ መሆኑን ጠቅሰው በመከታተል እርምጃው ተጠናክሮ ይቀጥላል ሲሉ አረጋግጠዋል። በሁሉም አካባቢዎች በሚደረገው የህግ ማስከበር እንቅስቃሴ የህዝብ እገዛ ድጋፍና ትብብር ተጠናክሮ መቀጠሉን አንስተዋል። ይህ በእንዲህ እንዳለ ሴም ካርድ በመጠቀም ፈንጂዎችን ለማፈንዳት ሲንቀሳቀሱ የነበሩ ተጠርጣሪዎችን ይዣለው ስል የጎንደር ከተማ ሰላምና ጸጥታ መምሪያ አስታወቀም። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ሲም ካርድ በመጠቀም ፈንጂዎችን በማፈንዳት የሕብረተሰቡን ሰላም ለማደፍረስ ሲንቀሳቀሱ የተገኙ ሶስት ተጠርጣሪዎችን ይዣለው ስል ገለጸም። ተጠርጣሪዎቹ በገበያ ስፍራዎች፣ በትምህርት ቤቶች እንዲሁም ሕዝብ በሚሰበሰብባቸው ስፍራዎች ፈንጂዎችን በማጥመድ የሽብር ተግባር ለመፈጸም ዝግጅት እንደነበራቸው ባደረገው ምርመራም ማረጋገጡን መምሪያው ኃላፊ አቶ አለልኝ አለም ትላንት ሚያዝያ 17 ቀን 2017 ዓ ም በሰጡት መግለጫ አስታውቀዋል።

ፍንዳታውን የሚያካሄደው በፈንጂው ላይ በሚታሰር የሞባይል ቀፎና ሲም ካርድ በመታገዝ ወደ ሲም ካርዱ በመደወል ፍንዳታውን በርቀት ሆነው እንደሚያካሄዱ እንደተደረሰበትም አስረድተዋል። የመምሪያው ኃላፊ አቶ አለልኝ አለም በመግለጫቸው ተጠርጣሪዎቹ ከቀናት በፊት ምሽት ላይ በከተማው አንድ ፖሊስ ጣቢያና በክፍለ ከተማ ጽሕፈት ቤት ላይ ፈንጂ በማፈንዳት ተሰውረው የቆዩ ናቸው ማለታቸውን ከከተማዋ ኮሚኒኬሽን ያገኘነው መረጃ ያሳያል። የጸጥታ መዋቅሩ ባደረገው ጥብቅ ክትትል ና ስምርት ተጠርጣሪዎቹ ሌላ የሽብር ተልእኮ ለመፈጸም በአንድ የግለሰብ መኖሪያ ቤት ውስጥ በድብ ካዘጋጇቸው የፈንጂ መሳሪያዎች ጋር በቁጥጥር ስር ሊውሉ ችለዋል ማለታቸውንም መረጃው አካቷል። ይህ በምስሉ ላይ የምትመለከቱት ዘመነ ካሴ ይጠቀምበት የነበረ መኪና እንደሆነና ዘመነ ካሴ ሳይገደል እንዳልቀረ በርካታ የመንግስት ደጋፊዎችና አክቲቪስቶች እየዘገቡ ናቸው። ክብራትና ክብራን የዘመነ ካሴን ግድያ በተመለከተ ግን ከገለልተኛ አካል አልተረጋገጠም።